መጀመሪያ ፕሮግራማችን የሚጀምረው በቁርአን ይጀምራል። በቁርአን እንጨርሳለን። በመቀጠል የእስልምና ጉዳይ ተወካይ ሰብሳቢ አጠር ያለች ፕሮግራም ያቀርብልናል፣ ንግግር ያደርጉልናል። በመቀጠል የትምህርት ቤታችን ርዕሰ መምህር አጭር ሪፖርቶችን ያቀርብልናል። ከዛ በኋላ በዛሬ ተመራቂዎች ኬጅ ስሪዎች ልዩ ዝግጅት አላቸው። እነሱን እንከታተላለን። ልክ ኬጅ ስሪ ፕሮግራም እንዳለቀ ቅደም ተከተሉ ጠብቆ ኬጂ ቱ እና ኬጂ ዋኖች እንደዚሁ ፕሮግራም አላቸው። ይህ የመጀመሪያ ዙር ፕሮግራማችን ነው። ቀጣይ ሁለተኛ ዙር ፕሮግራማችን የሚሆነ ደግሞ የመደበኛ ተማሪዎች የመድረሳ ተማሪዎች ልዩ የሆነ ፕሮግራም አለ። በደማቅ እንድትከታተሉ፣ በጸጥታ እንድትከታተሉ እናሳስባለን።

ቴ መልቴ ማስተላልፈው ለ217 ስሪ ተመራቂ ህፃናቶች እንኳን ለዚህ ቀን አደረሳችሁ። እንኳን አደረሳችሁ። ሌላ ቤተሰቦቻችሁ እዚህ መተገኛች ልጆቻችን ይህ ዛሬ የምናስመርቃቸው ተማሪዎች ዛሬ አራተኛ ጊዜ ማስመረቃችን ነው። ለአራተኛ ጊዜ የተመረቀ ነው። ቢያንስ እስከ ዛሬ ከሰላሳና ከሰላሳ አምስት ያላነሱ ተማሪዎችን ነበር ስናስመርቅ የነበረው ዛሬ ግን ስልሳ ተማሪዎችን ስናስመርቀው እዚህ ላይ ይህን ለማድረግ ብዙ ጥረት ተደርጓል። ማህበረሰቡ ማወቅ ያለባቸውና መገንዘብ ያለባቸው ነገር ብዙ ነገር ተደርጎ በቅሮ መሄድ የጀመረው የትምህርት ቤት

ዝም ብለን ይሄ በጣም ሳይሆን ብዙ ፈተና ነተድናል። ብዙ ነገሮችን ብዙ ችግሮችን አልፈናል። አሁን ግን በብሩን የሄደ ስለሆነ ሁላችንም ተባብረን ይህ ነገር መቀጠል አለበት። ልጆቻችን ስርዓት ይዘው እንዳሉ ለእናት አባቶቻቸው ለወላጆቻቸው ለሀገራቸው የቅበመንጆች እንዲሆኑ በስለ ዛሬ አገራችን በዚህ ሁኔታ ነው ያለችው። በተለይ ኬሳ ላይ አጉርሱስ ተጠምዶ ወደ ጫት የሚኬድበት ወደ አሽሽ የሚኬድበት ስለሆነ እነዚህ ሕፃናቶች በዚህ ማውጣት ስለዚህ ይወጣ ነው ሌላው እየሰራ ያለው

የተማሪ ወላጆች፣ ተማሪዎች፣ እንዲሁም የትምህርት ቤት ሰራተኞች በሙሉ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ ለማለት ነው የወጣነው በዚህ አጋጣሚ ለቴስን ተማሪዎችና ወላጆች

መጀመሪያ አካባቢ ከቷን ላይ ወንድ 57 ሰት 56 በድሮ አንድ ቦቶ 13 ሁበት እውቀት ያየሁበት እድሜ ለሚስዬ ስታቅፈኝ ስትስመኝ ትቁሯን ስትለግሰኝ ማልቀሴንም ተውኩኝ። ብዙ ተስፋ ታየኝ። እማምየን ስት እማምየን ስሚኝ፣ አባብዬን አዳምጠኝ። ዛሬ በዚህ ካባ ኮርቼ ቁም ነገም እንደዚሁ ካባ እደርባለሁ። የነገ ትልቅ ሰው እንደሆኑ ታውቃለሁ። ፓይለት እሆናለሁ፣ ሀገር እመራለሁ እመራ መራለሁ፣ ራዕይን ሰልቄ ተዘጋጅቻለሁ እያሉ ነው ኬጂ ስሪዎች። እሺ በመቀጠል መድረኩን የሚመራልን ኬጂ ስሪ ተማሪ